ም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? በሳምንቱ በኢትኬር የተከናወኑ አበይት ጉዳዮችን መለስ ብለን የምንቃኝበት ኢትኬር ማለዳችን ሰዓቱን ጠብቆ ወደ እናንተ መድረስ ጀምሯል። ማለዳውን በመምራት ቤዛዊሽ መልስ አብሬያቸሁ ቆያለሁ። በቆይታችን የምንመለከታቸውን ጉዳዮች ተከታትለን ምንመለስ፣ ከዳሽን ባንክ የመጡ የዲስትሪክት ኃላፊዎች በኢትኬር ዋና መስሪያ ቤት ጉብኝት አደረጉ። ኢትኬር ጎንደር ቅርንጫፍ ሁለተኛ ዓመት ክብረ በዓሉን አከበረ። ኢቲኬር ተሳትፎ የሚያደርግበት የፋሲካ ኤክስፖ በኤግዚቢሽን ማዕከል መከናወን ጀመረ። ኢቲኬር ፕላስ በኤክስፐርት አሰልጣኞች ተካሄደ። የኢቲኬር ክልል ቅርንጫፎች የስራ እንቅስቃሴ ቅኝት አድርገናል። ቀዳሚ ወዳደረግነው ዜና እናልፋለን። ከዳሽን ባንክ የተወጣጡ ኃላፊዎች በኢቲኬር ዋና መስሪያ ቤት ጉብኝት አድርገዋል። ባሳለፍነው ሳምንት በተከናወነው በዚህ ጉብኝት ላይ የባንኩ የዲስትሪክት ኃላፊዎች የተገኙ ሲሆን በቆይታቸውም የኢትኬርን የስራ ሂደት ተዘዋውረው ጎብኝተዋል። ከጉብኝቱም በ ተጨማሪ ከ በተጨማሪ ከድርጅታችን መስራችና ባለቤት አቶ ማቴዎስ መባና ከፍተኛ የማኔጅመንት አባላት ጋር በጋራ መስራት የሚቻልበትን ጉዳዮች ላይ ውይይት አድርገዋል። ኢቲኬር ምርትና አገልግሎቶችን ለተጠቃሚ ለማድረስ የምርት አስተዋዋቂዎችን ባሉበት ከተሞች ቅርንጫፍ በመክፈት ተደራሽነቱን እያሰፋ እንደሚገኝ ይታወቃል። ከዚህም ቅርንጫፎች መካከል የሆነው የኢቲኬር ጎንደር ቅርንጫፍ ተከፍቶ አገልግሎት መስጠት ከጀመረ ሁለት ዓመታትን አስቆጥሯል። ባሳለፍነው ሳምንት ማገባደጃም የሁለተኛ ዓመት ክብረ በዓሉን የቅርንጫፍ ቢሮው የአሶሴት ሊግ ቲም አባላትና የምርት አስተዋዋቂዎች በተገኙበት በታላቅ ድምቀት ተከብሯል። ኢትኬ ተሳትፎ የሚያደርግበት የፋሲካ ኤክስፖ በደማቅ ሁኔታ መከናወን ቀጥሏል። የድርጅቱን ምርቶች በማስተዋወቅና በመሸጥ ከፍተኛ አስተዋጽኦ ያላቸው የምርት አስተዋዋቂዎችን በመያዝ ምርቶቹን በማስተዋወቅ ከፍተኛ ተሳትፎ እያደረገ ይገኛል። ይህንን ባዛር እጅግ ከፍተኛ ቁጥር ያለው ሕዝብ የሚጎበኘው እንደመሆኑ መጠን ድርጅታችንና ምርቶቹን ለተጠቃሚ ለማስተዋወቅ ረገድ አይነተኛ ሚና እንደሚኖረው ይጠበቃል። ሳምንታዊ የኢቲኬር ፕላስ መሰናዶ ተከናወነ። ባሳለፍ ነው ሳምንት በነበረው በዚህ መሰናዶ ላይ የኢቲኬር ኤክስፐርት አሰልጣኞች መስፍን ደስታና መልካሙ ድረስ ስልጠናዎችን ሰጥተዋል። ይህ ስልጠና ሳምንቱን ጠብቆ ዘውትር ቅዳሜ በኢቲኬርና በተጋባዥ አሰልጣኞች ይሰጣል። ሳምንታዊ የኢትኬር ክልል ቅርንጫፍ የስራ እንቅስቃሴ ምን ይመስላል የሚለውም በኢትኬር ማለዳችን እንቃኛለን። በዚህ ሳምንትም ከኢትኬር ክልል ቅርንጫፍ ውስጥ ሁለተኛ አመቱን ያከበረው የኢትኬር ጎንደር ቅርንጫፍና የኢትኬር ሐዋሳ ቅርንጫፎች የስራ እንቅስቃሴ እንቃኝተናል። ከቅርንጫፍ ቢሮዎች ተወካዮች ጋር ያደረግነውን ቆይታ ተከታትለን እንመለስ። ሰላም ቤቲ፣ እንዴት ነሽ? እግዚአብሔር ይመስገን፣ እንዴት ነሽ? ሰላም ነው። ከኢቲኬር ማለዳ ነበር የምደውልልሽ። እሺ እንዴት ነበረ ሳምንታዊ የስራ እንቅስቃሴ? ሳምንታዊ የስራ እንቅስቃሴ በጣም አሪፍ ነበረ። ደስ ይላል። የዘጠና ቀን ቻሌንጅም ተጀምሮ ለአሁኑ ሁለተኛው ሳምንቱን እያያዘ ነው እና በጣም አሪፍ ነበረ። የተለያዩ ስልጠናዎችም እየተሰጡ ነው። የጊዮ ቅዳሜ ቅዳሜ ያለው እየተሰጠ ነው እና ሴንስም አሪፍ ነው። እዚህ ወርስቲ ያለው ሽያጭ እንዴት ነው? አሪፍ ነው። በጣም አሪፍ ነው። በጣም ጥሩ እንግዲህ መልካም የስራ ሳምንት ይሆንልሽ። ሰላማዊ ሰላም ምረቱ እንዴት ነ ሰላም ቤት ናስዋለን ሁሉም ሰላም። እግዚአብሔር መስገን እግዚአብሔር መስገን ከኢቲኬር ማለዳ ነበር ምን ደውልልህ መልካም እንዴት ናችሁ? ሁሉም ሰላም ሁሉ ሰላም እንዴት ነበረ ሳምንታዊ የስራ እንቅስቃሴ? መልካም በኢትኬር ጎንደር ያለፈው ሳምንት ሲታይ በጣም ጥሩ የሚባል አክቲቪቲ የነበረበት በርካታ ሽያጭ የተመዘገቡበት ሳምንት የነበረው እንዲሁም ፌን በተመለከተ እንደሚታወቀው ቀደም ባሉ ሳምንታት ዋና ሚሻ ቤታችን አዲስ አበባን ጨምሮ በሁሉም የኢትኬር ቅንጻት የሚባል በሚስል መልኩ የዘጠና ቅንሳሌ እንዝ በሚል ለሶስት ወራት የሚቆይ ልዩ የትሬኒንግ ሁኔታ መጀመሩ ይታወቃል። ስለዚህ የእኛም ቅርንጫፍ ኢቲኬር ጎንደር የቻሌንጁ ተሳታፊ በመሆን ስልጠናዎችን እየሰጠን እንገኛለን። ለወደፊት ግን በዚህ አግባብ አጠናክረን የምንቀጥልበት ሁኔታ ነው ያለው ማለት ነው። በጣም ደስ ይላል። እንዴት ነው ሁለተኛ አመት የጎንደር አኒቨርሰሪ እያከበራችሁ ነበር እና እንዴት ነበረ ቆይታ? አዎ እንግዲህ የኢቲኬር ጎንደር ቅርንጫፍ ተከፍቶ ስራ የጀመረበትን የሁለተኛ ዓመት ክብረ በዓል በዳር ሁኔታ እያከበርን ነበር። በአሁኑ በተመለከተ በዳር ሁኔት በርካታ የምርት አስተዋዋቂዎች እና ተጋባዥ እንግዶች የተገኙበት በደማቅ ሁኔታ እያከበርን ቆይታ ያደረግን ሲሆን በፕሮግራሙ በቅርንጫፍ መስሪያ ቤታችን ባሉ በታላላቅ ሊደሮች የምርትና ቢዝነስ ገለጻ እና የህይወት ክሎች ስልጠና የተሰጠን ሲሆን ከዚህ በተጨማሪ ባለፉት ዓመታት በኢትኬር በድርጅታችን ከመነሻው ጀምሮ እስካሁን ድረስ አጠቃላይ የተሰሩ ስራዎች የተገኙ ለውጦችን፣ እና ሌሎችም ተያያዥ ጉዳዮች በሪፖርት መ በሪፖርት መልኩ በማቅረብ የፕሮግራማት ምርጫን ማድረግ ይችላል ማለት ነው። በጣም ደስ ይላል። በአጠቃላይ ቆይታ በጥሩ መልኩ ተከፍቶ ስራውን ከጀመረ ሁለተኛ ዓመቱን በጥሩ ሁኔታ አሳልፏል ማለት ነው። አው አው እንደዚያ በሚባል መልኩ በጣም በደማ ቆይታ ክብረና አልፈናል ማለት ነው። በጣም ደስ ይላል። እንግዲህ እናመሰግናለን። መልካም የስራ ሳምንት ይሆንላችሁ። እሺ እናመሰግናለን። ሳምንቱ በኢቲኬር እንዴት አለፈ የሚለውም በሳምንቱ የኢቲኬር የተደረጉ ክንውኖችን በፎቶ የምንቃኝበት ሰዓት ላይ ደርሰናል። ኢቲኬር በሳምንቱ እንዴት አለፈ የሚለውም ፎቶ ተመልክተን እንመለስ። አድማጮቻችን ኢትኬር በሳምንቱ እንዴት አለፈ የሚለውን አበይት ጉዳዮች መለስ ብለን የምንቃኝበት ሳምንታዊ የኢትኬር ማለዳችን የተከታተላችሁትን ይመስል ነበረ። በቀጣይ ሳምንት እስከምንገናኝ ለመላው የኢትኬር ምርት አስተዋዋቂዎች መልካም የስራ ሳምንት ይሁንላችሁ። ከኢትኬር ማለዳ ጋር ቤዛይሽ መልስ አብሬያችሁ ነበርኩ። መልካም ሳምንት።